ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ የለምና ይህን የተናገረው ሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ በመጀመሪያ ልክ እንደኛ ደህንነት ምን እንደሆነ የማያውቅ ሰው የነበረ በአይሁድ ሥርዓት የሚሄድ የነበረ ሰው ነው። ነገር ግን ከበራለትና ወንጌል በልቡ ደግሞ የወንጌል ብርሃን ከበራለት በኋላ እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ የለምና ስለዚህ ለሰዎች መዳኛ ሌላ የለም፣ ኢየሱስ ክርስቶስ ብቻ ነው ሊያድነን የሚችለው ለዘላለም ሕይወት ደግሞ ሊሰጠን የሚችለው። ከእግዚአብሔር ቃል ክፍል አንድ ስፍራ አነባለሁ። የማነበው የእግዚአብሔር ቃል ክፍል ዮሐንስ ምዕራፍ 11 ቁጥር 25 ወይም ከቁጥር 20 ጀምሮ አነባለሁኝ። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ማርታም ኢየሱስ እንደመጣ በሰማች ጊዜ

እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝም ሁሉ የዘላለም ሕይወትም ለዘላለም አይሞትም። ይህን ታምኛለሽን አላት። እርሷን አዎን፣ ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆን አምናለሁ አለችው። ክብር ሁሉ ለእግዚአብሔር አምላክ ይሁን። ስለዚህ ትንሣኤ በዓል አይደለም ማለት ነው። ትንሣኤ ሕይወት ነው። ትንሣኤ ከኃጢአት መነሳት ነው። ትንሣኤ መንፈሳችን የሚነሳበት የሞተ መንፈሳችን በአዳም ምክንያት ሞቶ የነበረው መንፈሳችን በክርስቶስ አማካኝነት የሚነሳበት ሕይወት ነው እንጂ በዓል አይደለም። በዓል ማክበር መጥፎ አይደለም፣ ምክንያቱም መጽሐፍ ቅዱስ ቀልን የሚያከብር እግዚአብሔርን ያክብር ለእግዚአብሔር ብሎ ያክብር ስለሚል። ስለዚህ በምናከብርበት ጊዜ እግዚአብሔርን የምናከብር ከሆነ መልካም ነው። በምናከብርበት ጊዜ ግን ከእግዚአብሔር ርቀን ከሆነ በዓሉም ዝም ብሎ ተራ በዓል ነው የሚሆነው። ስለዚህ ይህ በዓል በእርግጥ የያዘው ስም ከፍተኛ ስም ነው። ምክንያቱም ኢየሱስ ክርስቶስ ከሞት የተነሳበት ኢየሱስ ክርስቶስ ብቻ አይደለም፣ እኛም ደግሞ ከኃጢአታችን በትንሣኤው ኃይል፣ በደሙ ኃይል የምንነሳበት ነው። ስለዚህ የእያንዳንዳችን ውሳኔ ነው። ውሳኔ ከእያንዳንዳችን ነው። በዓል ወስነን እንደምናከብ ሁሉ እዚህ መተን አንዳንድ ነገር ለመግዛት ወስነ እንደምንመጣ ሁሉ የሕይወት ውሳኔ ደግሞ ቁልፍ ውሳኔ ስለሆነ እያንዳንዳችን መወሰን አለብን። ምክንያቱም በዚህ ምድር የምንኖረው ለጊዜው ነው። በዚህ ምድር ያለነው ለጊዜው ነው። መቼ እንደምንከወን ወይም ደግሞ መቼ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ አናውቅም። እኛ ተዘጋጅተን ነው መጠበቅ ያለብን ተዘጋጅተን። ስለዚህ ውስጣችሁ ምን ይላል? ተነሥቷል? በዛይ እንደ በዓል ማከል ብቻ ሳይሆን ተነስተን ነው ከውስጣችን ተነቃቅተን ኢየሱስን እያከበር ዛሬ እንኳን ቢመጣ ነፃ መሆን አለበት ህሊናችን ነፃ መሆን አለብን መንፈሳችን የነቃ መሆን አለበት ምክንያቱም አንተ የምትተኛ ንቃ ከሙታንም ተነስ ክርስቶስ ያበራልሃልና ይላል ክርስቶስ የሚያበራ አምላክ ነው ምክንያቱም በጨለማ ላይ ይብራ ያለው እርሱ ስለሆነ እኛ ጨልሞ ብክተው በአጥያትና በተለያየ መንገድ በጨለማ ሊጓዝ ይችላል። እኔ ራሴ ጨልሞ ብኝ የነበርኩ ሰው ነው በዚህ ከተማ፣ ነገር ግን እግዚአብሔር ብርሃን ሆነልኝ። መጽሐፍ ቅዱስ በእርግጥ እውነተኛ ቃል ነው፣ በህይወቴ ያ ደግሞ ሰርቶ አይቼዋለሁ። በዛ በጨለማ እመላለስ የነበርኩ ሰው ነው። ይህ የትንሣኤ ብርሃን፣ ይህ ብርሃን በውስጥ ከገባ በኋላ ግን ከኔ አልፌ ለሰዎች እንኳን ስለ ብርሃኑ ቃል ወይም ስለ ብርሃን ወንጌል የምናገር ሆንኩኝ። ምክንያቱም ይህ የብርሃን ቃል ይህ የብርሃን ወንጌል እውነት ነው። ሰዎችን ያነሳል፣ ከወደቁበት ያነሳል። ለዘላለም ሕይወት ይሰጣል። ለዘላለም ሕይወት የሚሰጥ ሌላ ምንም ኃይል የለም። የኢየሱስ ክርስቶስ ኃይል ብቻ ነው። ያ ደግሞ የትንሣኤ ኃይል ነው። ስለዚህ ዛሬ በዚህ አደባባይ የትንሣኤው ኃይል እናገራለን፣ የወንጌል ኃይል እናገራለን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ሁሉ ጌታ ነው። አሜን።